ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ የፍርኖ ዱቄት እንጀራ ነዤላችሁ የመጣሁት በጣም የሚያምር ቆንጆ እንጀራ እንግዲህ ዛሬ እንጋግራለን። የጤፍ የሚመስል ማለት ነው። በጣም ነው የምትወዱት። ቀላል አሰራር ነው። አንዳንድ ጊዜ እንጀራ ማናገኝ ሰዎች ደግሞ እንደዚህ ደግሞ ጋግረን መመገብ እንድንችል ዛሬ እሱን ይዤላችሁ መጥቻለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ ኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሆን፣ አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እንግዲህ ስራ የከተመቻችሁ ሁላችሁም እንግዲህ ላይክ አርጋችሁ ስራ የሰዎች ዘንድ እንዲደርስልኝ አድርጉልኝ። ስለ ሁሉም አመሰግናለሁ፣ ሁል ጊዜ ስለምታበረታቱኝ ማለት ነው። አሁን ወደ ስራው እንገባለን። አሁን እዚ ጋር መጥበሻ ጥጄ መታመስ ስላለበት ፍርኖ ዱቄቱ እኔ ያመጣሁት ፍርኖ ዱቄት 300 ግራም የሚያክል ዱቄት ይዤ የመጣሁት ከሩብ ኪሎ ትንሽ በለጥ የሚል ማለት ነው። ከዛ በሁለት ጊዜ እንደዚህ አድርጌ በመጥበሻ አምሰዋለሁ። ሲታመስ ነው በጣም ቆንጆ የሚሆነው። ካልታመሰ ግን የሚሳብ ነው የሚሆንባችሁና እሺ አይልም ሲጋገር አይሄድላችሁም። ራሱ በንትኑ ብዙ አይንም አያወጣላችሁም። ስለዚህ ሁላችሁ እንደዚህ ቡኒ እስኪሆን ድረስ እኔ እያመስኩት ነው። ሰፋ ባለ እቃ ከሆነ አንድ ጊዜ ብታምሱትም ትችላላችሁ። ያው እንደምንሰራውም ብዛት ማለት ነው። ይኸው የመጀመሪያውን አወጣሁትና መብረድ ስላለበት እዚህ ጋር ትሪ ላይ እንደዚህ ሰተር አድርጌ አስቀምጨዋለሁ። ሁለተኛውን ደግሞ የቀረንን ደግሞ እዚህ ላይ አድርገን ደግሞ መጥበሻው ላይ አሁንም እሱንም እናምሰዋለን። ይኸውላችሁ እንደዚህ ቆንጆ ነው። ግን ዘርሩት። መዘረሩ ግን ጥሩ ነው። ቶሎ ይበርድላችኋል። ትኩሱን አታብቁት። ይሄው እንደዚህ አድርጌ ሁለተኛውንም አውጥቸዋለሁ። ከዛ ቀላቅለን አብርደን ነው እንግዲህ አሁን ስራችንን የምንሰራው። ካልበረደ ግን ውጤቱ በኋላ ላይ ጥሩ አይሆንላችሁም። ከዛ እዚህ ጋር ወንፊት አምጥቻለው። ተነፍቶ ደግሞ ስሰሩ ደግሞ ጥሩ ነው የሚሆነው በኋላ ላይ ጉጉል ጉጉል ያለ ነገር ውስጡ ስለሚኖር ዱቄት ስለሆነ ሲታመስ ስለሚጓጉ ነፍታችሁ ተጠቀሙ። ውጤቱ እሱም ቆንጆ እንዲሆንላችሁ ማለት ነው። እዚህ ጋር አንድ ሁለት በትንሿ ጭልፍ አደረግኩኝና ብጥብጥ ልናደርግ ማለት ነው። ይህን ያህል ዱቄት ካደረግን በኋላ እዚ ጋር አንድ የሾርባ ማንኪያ የሚያክል እርሾ፣ የፈረንጅ እርሾ አደረግኩበት። እንደውም አልሞላም፣ አንድ የሾርባ ማንኪያም አልሞላም። ከዚያ ቅዝቃዜውን የለቀቀ ውሃ አድርጋችሁ እንበጠብጥና አንድ አስር ደቂቃ ያክል እናስቀምጠዋለን። ውሃው በጣም ቀዝቃዛ ይሆንላችሁ፣ ትንሽ ቅዝቃዜውን ለቀቅ ያደረገ ሲሆን ቶሎም ኮፍ ይልላችኋል። ይው እንደዚህ በጥብጫዋለሁ ከድኛ፣ አንድ አስር ደቂቃ አስቀምጫው ደግሞ ይዜው መለሳለሁ። ይኸው እንደዚህ ከአስር ደቂቃ በኋላ ይሆላችሁ እንደዚህ ቆንጆ ሆኖልናል። ከዛ ሁሉንም ነፍቼውን ያመጣሁት እዚህ ጋ ዱቄቱን ሁሉንም መንፋት አለባችሁ። ቅድሚያው ስለነገርኳችሁ ብዬ ነው። ከዛ እዚ ጋር በጥብጠን የምንጋገረው ያክል ልክ ሲሆን ነው ቡኮውን የምናስቀምጠው። እዚ ጋር አሁንም እያቦካው ያለሁት ለሰስ ባለው ውሃ ነው እያቦካው ያለሁት። ከዛ ጓጓላ እንዳይኖረው በደንብ አድርገን እንደዚህ በመምቻው እንመተዋለን። ትንሽ እኔ አብሽ አድርጌበታለው። አብሽ ቢኖረው ጣዕሙ ቆንጆ ይሆናል በኋላ ላይ የምናዞርበት ማዞሪያ ላይ ያው ምጣዱ ላይ ማለት ነው ስናሰፋ እንዲሄድልን ያክል የሚሆን ቅጥነት አድርገን ነው የምንተው በኋላ ውኋላ ለመጨመር ማለት ነው አንድ የኩፍ ካለልን በኋላ እንዳንነካከው ማለት ነው። እኔ እንግዲህ ትንሽ ነው ያቦካሁት ያው ለእናንተ ለማሳየት ብዬ ነው። ይኸው ከድኝ እንግዲህ ያስቀምጨው መለሳለው። ይኸው እዚጋ አሁን በጣም ቆንጆ ኩፍ ብሎልኛል። እኔ እዚጋ አሁን አርባ ደቂቃ ያክል ነው ሰአት ይዤለት፣ አርባ ደቂቃ አልሞላም ሰላሳ ስምንት እንደዚህ ያክል ነው የቆየው። ያው በአርባ ብትይዙትም በሦስት ሰዓት ውስጥ ኩፍ ብሎልኛል። የውላችሁ እንደዚህ ቆንጆ አይን አውጥቷል። አሁን ደግሞ ምጣዳችን አስምተን እንጋግረዋለን። እዚህ ጋር ምጣድ አስምቻለሁ። አሁን እሱ ጋር እንግዲህ ጋግረን ደግሞ እናየዋለን። ይው የውላችሁ በጣም የሚያምር አይኑ ራሱ የጤፍ እንጀራ ነው የሚመስለው። እስቲ ከድነን ደግሞ ያው አውተን ደግሞ እናየዋለን። ይኸው የሚያምር ይህ የጤፍ እንጀራ ማለት ነው የጋገርነው። ሞክሩት፣ በእውነት በጣም ነው የሚያምረው። ደሞ ሌላውን ደግሞ እንጋግረዋለን። ይኸው ሁለተኛውንም ደሞ እንደዛው ደግሞ እንጋግረዋለን የው አይኑ ራሱ የጤፍ እንጀራ ነው የሚመስለውና ያው እሱንም እናወጣለን። የቀረውን ደግሞ ያው ጨርሼው ይዤው እንመለሳለን። ሁላችሁ የሚያምር ቆንጆ እንጀራ ነው የጋገር ነው። ይው ጨርሼ እንግዲህ አነስ አድርጌ ነውን እንግዲህ ዛሬ ለእናንተ ለማሳየት ብዬ የመጣሁት ሶስት እንጀራ ብቻ ነው እንደዚህ የጋገርኩት። እናንተ ከፈለጋችሁ አብዝታችሁ ብትጋገሩትም ትችላላችሁ። መጠኑ ምንም እንትን አይለውም። ግን በቀን ውስጥ መጋገር ትችላላችሁ። ከፈለጋችሁ ብጥብጡን ማታጣችሁ፣ ጠዋት ላይ ያጎብጎባችሁም ደግሞ ዱቄቱን መጋገርም ትችላላችሁ። የሁላችሁ በጣም የሚያምር ቆንጆ እንጀራ ጋግረናል። ዝንክት ያለ ነው በእውነት ልክ እንደ ጤፍ እንጀራ ማለት ነው። የሁላችሁ በጣም ነው የሚያምረው። አይኑ በቃ ያው የጤፍ እንጀራ በሉት። ያው የሚያምር ቆንጆ እንጀራ ጋግረናል። እንግዲህ እስካሁን ከኔ ጋራ ስለነበራችሁ ስለምትከታተሉኝ ስለምታበረቱኝ፣ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አዲስ የሆናችሁ እንግዲህ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ፣ ያው አዳዲስ ስራ ስሰራ ወደ እናንተ እንዲደርስ ማለት ነው። ሌሎቻችሁም እንግዲህ ላይክ አድርጋችሁ ደግሞ ስራዬ ሰዎች ዘንድ እንዲደርስ አድርጉልኝ። ስለ ሁሉም አመሰግናለሁ። እግዚአብሔር ይስጥልኝ። ሞክሩት፣ በእውነት ሞክራችሁ ደግሞ ኮሜንታችሁን አስቀምጡልኝ። ይሄው እንግዲህ አይኑ ሁሉም ጋር እንደሆነ ነው እያሽከረከርኩ ማሳያችሁ። በሚቀጥለው እንግዲህ በሌላ ስራ ደግሞ እንገናኛለን። ሰላም ሁኑልኝ። ቻው።